ለሳቅንጂ ለጨዋታ ቦታም የለው ላሎ ባልታ ከድሪና ከሀረር ፍቅር ራሱ ፍቅር ያዘው ደግ መዳፍ በደግጁ አይዘጋም በሩ ደጁ አወይ ከዚራ አራተኛ አልበሜ ነው። ከጀመርኩት አመት ሆኖታል። ቅንብር፣ ግጥም፣ ዜማ ምናምን ፕሮሰሱን ወደ ዘጠና ፐርሰንት በሁለት ወር የሰራ ነው። ግን ያው ቅድመ ዝግጅት ሶስት አመት አረግ ነበር። ምን እንደምሰራ፣ ምን መስራት እንዳለብኝ ስዘጋጅ ነበር። አንድ አልበም ያሟላ የሚገባቸውን መስፈርቶች ያሟላት ቆንጆ አልበም ነው። የፊታችን አርብ ግንቦት አስራ አምስት ወይም በፈረንጆቹ ወ 23 በናሁም ሬከፕስ ሊቱ ቻለል እና በመላዊ ዓለም አቀፍ ሙዚቃ መተግበሪያዎች ይለቀቃል። ሞኝነት ነው በዚህ ዘበን እውነተኛ ፍቅራ ዋኪ ከግጥም የጀመሩ ወደ ዘሪሁ በግጥም ናት ላይ ግርማቸው ፕሬዝዳንት ወርቅ ሌሎም ሰይድ ሲሳይ ዘረጋሃሪ አለ ፋገድ ሚሸዋለ በግጥም በዜማ ደግሞ አህመድ ዲቢ ምስክር አወል ረታ ደስታ አለ አምሮ ሳመዋለ በሙዚቃ ቅንብሩ ያውቅ ሶስት አቀናባሪዎች ናቸው። በማስተር ሰለሞን አይለ ማለት በቅንብር ቢቲጃኖ ስድስት ትራኮችን እዚህ ላይ ሰርቷል። ከአምሮ አማራ አምስት ትራኮችን ሰርቷል። ብሩካፎልድ አንድ ትራክ ሰርቷል። ያንን የሚያደረግንበት ነት አሁን በአሁኑ ላይ ባለው የሙዚቃው ኢንዱስትሪ ላይ ፊት አደርጋሉ ብለን ስላሰብን ሙዚቀኞቹ ሁሉም አንዱ የተባሉት ወጣቶቹም አንጋፋዎቹም እዚህ ላይ ተሳትፈውበት ጥሩ አልበም በምንችለው ነገር ለመስራት ሞክረናል። ለሳቅ እንጂ ለጨዋታ ቦታም የለው ላሉ ባልታ ከሀረር ሰው ዛሬ የሚመጥን ለሰው ጆሮ ለነፍስ ቅርብ የሆነ ነገር ለእውነት ለሰው ስሜት ቅርብ የሆነ ነገር ጥሩ ነገር ሰርቻለሁ። አኩርታኛለች እኔ እንደ እንደ ልጅ እናቴ በጣም በቂ የሆነ ፊት የሆነ አሁን የሙዚቃ ኢንዱስትሪ ላይ ሆነ ትልቅ ተጽዕኖ ያመጣል የምለውን አይነት አልበም የሚሰራቸው እና በጣም ትልቅ አድናቆቴን ማድረስ ፈልጋለሁ ለሰው የሚጠቅም አስተማሪነት ያለው ፖዘቲቭ የሆነ ነገር ሰዎችን ወደ ተሻለ ስሜት ወደ ተሻለ ፍቅር ይከታል የሚለውን ሁሉ ሰርቻለሁ። የህይወት መንገዴ እኔ ትንሽ ከበድ የሚል ተስፋ መቁረጥ ከዚህ በኋላ አይደለም መስራት ሰው ፊት መቆም ይከብደኛል የሚል ማንነት ስለነበረኝ ለኔ ሁሉ ነገር ቀላል ነው። ሁሉም ስራውም፣ ድካሙም፣ ምኑም ለእኔ ኖሬ ዛሬ ቆሜ እዚህ ጋር መንገላታት አልለውም። ተመስገን ምልበት ለካ ከሰውቱል ሰው ተወደቀበት ይነሳል ብዙ ነገር ስለሆነ ለእኔ ከባድ ፈተና ምናምን አልልም። እግዚአብሔር እዚህ ካደረሰኝ መንገላታት መድከም ብዬ ኔ አልለው። ይህን አልበም እየሰራች በነበረበት ጊዜ በጣም ብዙ ነገር ስትራግል አድርጋ ነበር እየሰራች ነበር። ና ደሜ በእያንዳንዱ እርምጃ ላይ ከጎኗ ነበር ና ከመጠን በላይ በቃ ማገዝ ከሚችለው በላይ ለፍቶ ደግሞ አግዟታል። ና ደሜ ላመሰግን ይፈልጋልሚስሩ ለአድናቂዎቼ ተጀምሮ እስኪጨረስ ሙዚቃ ስራ ስትሰራ፣ በርታ አይዞህ፣ የሰዎች ድጋፍ፣ ብዙ መልካም ሰዎች ደግሞ ህይወት አባጣ ጎርባጣ ሲሆንብህ፣ በተለይ በኛ ሀገር፣ የማይናገሩ ፊት ለፊት የማይወጡ ለማንም ሰው ቅን ሆነው ሰዎች እንዳይወድቁ የሚያግዙ በጣም ዝም ያሉ ጨዋ ኢትዮጵያዊ ያለበት ሀገር ነው ያለ ነው። ስለዚህ መውደቅ አለ እንጂ ወድቆ መቅረት የለም። ያ ተስፋ ያበረታል። ያ ነው አቅማችን ጉልበታችን። እና እስከ ዛሬ ከጎናችን ለሆናችሁ ታመስግነን። ነገም ወደፊትም ሁሌ ተስፋችን ሁሉ ነገር በእናንተ ነው። እንወዳችኋለን፣ እናከብራችኋለን። ወንድሜ አከብረሃለሁ፣ ወድሃለሁ። እድርህን ብድርህን ባለመላሽ ያርገኝ። የዛሬው ወንድሜ ጓደኛ አመሰግንሃለሁ። እግዚአብሔር ያክብርህ ሁሉንም

ኢትዮጵያ ላይ እስካሁን አብረን ቆይተናል። ከኤቢሲዎች ጋር እንግዲህ ቀጥላል። ዳኝነቱንም እየዳኝን ነው። አዳዲስ ተስፋ የሚያሳይ ከኛ የተሻሉ ልጆች እንዲሆኑ ነገ ከኛ የተሻሉ እኛን የሚያኮሩ የጥበብ ባለሙያዎች እንዲወጡ እንፈልጋለን፣ እናግዛለን፣ እንደግፋለን፣ በርቱም እንላለን። በዚህ አጋጣሚ ለሳቅንጂ ለጨዋታ ቦታም የለው ላሉ